ሰላም ጤና ይስጥልኝ፣ ውድ ቤተሰቦቻችን። ወደ እለቱ አርዕስተ ዜናዎች እናልፋለን። ለበርካታ አስር ዓመታት መርካቶ መደብ የሚባል ሱቅ ይዘው ሲሰሩ የነበሩ ነጋዴዎች ንብረታቸውን በአስቸኳይ ይዘው እንዲነሱ ተነገራቸው። በኢትዮጵያ የድህነት መጠን ባለፉት አስር ዓመታት በአስር በመቶ መጨመሩን የዓለም ባንክ ሰሞኑን ባወጣው የድህነት ግምገማ መረጃ አስታውቋል። በቤንሻንጉል ጉምዝ ክልል መተኮል ዞን ድባጤ ወረዳ በርበር ከተማ ታጣቂዎች ባለፈው አርብ በፈጸሙት ጥቃት አንድ የመንግስት መስሪያ ቤት ተቃጠለ። ሁሉንም በዝርዝር እንመለከታቸዋለን። በርካታ አስር ዓመታት መርካቶ መደብ የሚባል ሱቅ ይዘው ሲሰሩ የነበሩ ነጋዴዎች ንብረታቸውን በአስቸኳይ ይዘው እንዲነሱ ተነገራቸው። ከደረሰኝ መቁረጥ አለመቁረጥ ጋር በተያያዘ የገቢዎች ቢሮ እንደ መርካቶ ባሉ ገቢያ የሚሰሩ ነጋዴዎችን አልፎ አልፎ ውዝግብ ውስጥ ሲገቡ ይታያል። ይህ ውዝግብ አንዳንዴም ወደ ሱቅ መዝጋት አድማ ሲሸጋገር በቅርብ ወራት ታይቷል። በተመሳሳይ ከሰሞኑ የገቢዎች ቢሮ በመርካቶ ጠበቅ ያለ ቁጥጥር እያደረገ ይገኛል። ተራራው ሚዲያ ከስር ፍራው በደረሰው መረጃ እንደሚያሳየው በተለይ ሸቀጦች፣ እቃዎችንና ምርቶችን ጭነው ወደ ተለያዩ ክፍለ ሀገራት የሚሄዱ ተሽከርካሪዎች ላይ ከባድ ፍተሻ እየተደረገ መሆኑ ተረጋግጧል። ይሁንና በርካታ በመርካቶ የሚካሄዱ ጉብኝቶችን ደረሰኝ የሌላቸው ከመሆኑ ጋር በተያያዘ መደብ ተብሎ የሚጠሩት እና ከመርካቶ ሱቆች ስር የሚሰሩ ነጋዴዎች ችግር ላይ እንዳሉ ለሚዲያችን ጠቁመዋል። አዳራሹ ዙሪያ ያለን አስራ አምስት አመት በላይ የቆየን ነጋዴዎችን መነሳት አለባችሁ ተብለናል፣ ይላሉ። ከባለፈው ቅዳሜ ጀምሮ ተነሱ የሚል መረጃ ይዘው መጡ። የሚገርመው ይህ የሆነው ከሰሞኑ ግብር ከፍለን ከጨረስን በኋላ ነው የሚሉት አንድ የመደቡ ሱቅ ባለቤት ናቸው። በዛሬው እለት ደግሞ ስማችንን እየጻፉ ማስፈራሪያ ሲሰጡን ውለዋል፣ ይላሉ። ቦታ ሳይዘጋጅ እንዲህ ማለት ተገቢ አይደለም፣ እቃችንን እያነሱ ውለዋልም ሲሉ ይገልጻሉ። ነገሩ ነገ አዲስ ኃይል ይመጣል የሚል ማስፈራሪያ ሰጥተውን ሄደዋል በማለትም አክለዋል። ሌላኛው የመርካቶ ነጋዴ ደግሞ መርካቶ ለረጅም ዓመታት ስንሰራ የነበርን ነጋዴዎች ንግድ ፍቃድ ያለንና ለመንግስት ግብር ስንከፍል የቆየንን እኛ በዚህ ስራ ስንት ቤተሰብ እንደምናስተዳድር አያውቁ ይሆን ሲሉ ጥያቄያቸውን ለግሰዋል። ቦታ ሳይዘጋጅ ተነስ ማለት ምን ማለት ነው? ግብር ከፍለን ከጨረስን በኋላ አጠቃላይ መርካቶ መደብ ተብሎ ተነሱ የሚል ትእዛዝ መጥቷል። ለምን ብለው ጥያቄም ሰንዝረዋል። የዛሬ ዓመት ገደማ በመርካቶ ገበያ የተጀመረው ሱቅ የመዝጋት አድማ መነጋገሪያ ሆኖም እንደነበር የሚታወስ ነው። መንግስት እያካሄደ በነበረው የደረሰ የቁጥጥርና ቅጣት ምክንያት ነጋዴዎች መደብሮቻቸውን በመዝጋት አድማ ላይ እንደነበሩም ይታወቃል። በወቅቱ ከአድማው በተጨማሪ ከመጋዘን ዕቃ የማሸሽ ተግባር መኖሩን የገለጹት ነጋዴዎቹ በዚህ ምክንያት ገበያ መቀዛቀዙን ገልጸዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው ቁጥጥሩ የተጀመረው በርካታ ሕገወጥ አሰራሮች ስላሉ ነውም ሲሉ ተናግረዋል። ኢትዮጵያ በድህነት መጠን ባለፉት አስር ዓመታት በአስር በመቶ መጨመሩን የዓለም ባንክ ሰሞኑን በወጣው የድህነት ግምገማ መረጃ አስታውቋል። ባንኩ በአውሮፓውያኑ አቆጣጠር 2016-30 በመቶ የነበረው የድህነት መጠን 205 ወደ 43 በመቶ ያሻቅባል ብለዋል። ከቅርቡ ዓመታት ወዲህ በአገሪቱ በዜጎች የኑሮ ድህነት ላይ ተጽዕኖ ያሳድሩ ያሳደሩ እንደ ኮሮና ወረሽኝ፣ የሰሜኑ ኢትዮጵያ ጦርነት፣ ድርቅ፣ የአጠቃላይ የሀገር ውስጥ ምርት እድገት መቀዛቀዝ እና ከፍተኛ ዋጋ ግሽበት የመሳሰሉት ተግዳሮች እንደገጠማ ጠቅሷል። በቀጣዮቹ የዓመታት የድህነት መጠኑ የድህነት መጠኑ እየጨመረ ይሄዳል ተብሎ እንደሚጠበቅም የዓለም ባንክ ገልጸዋል። በቤንሻንጉል ጉምዝ ክልል መተከል ዞን ድባጤ ወረዳ በርበር ከተማ ታጣቂዎች ባለፈው በፈጸሙት ጥቃት አንድ የመንግስት መስሪያ ቤት መቃጠሉን ቢቢሲ ዘግቧል። የጥቃቱ ኢላማ የሆነው መስሪያ ቤት በውስጡ የፖሊስ ቢሮዎችንና ና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤትን የያዘ እንደነበር በቃጠሎ የወደሙ የቀበሌ ሊቀመንበሮች ቢሮ መሆኑንም ዘገባው ጠቅሷል። በአካባቢው በአንድ ካምፕ የሰፈሩ የፌዴራል ፖሊስ አባላት ከጥቃቱ በፊት መድረስ እንዳልቻሉ ምንጮች ተናግረዋል። የአካባቢው ነዋሪዎች ለጥቃቱ የኦሮሞ ነ ነጻነት ሰራዊትን ተጠያቂ ማድረጋቸውን ዘገባው አመላክቷል።